ይሄ ወሃቢያ የሚባለው በጣም መጥፎና አደገኛ ከጫት ሱስ ውጣ፣ ጤናማ የሆነ ሰውነት ይኖረህ ማለት አደገኛና ከባድ ከሆነ እውነት ነው፣ ከባድ ነው። ምንም ማድረግ አይቻልም። እንግዲህ እነዚህ አህባሾች ማለት በጫት ደንዝዘው በማይክሮፎን እንዲህ የሚጮሁ ናቸው።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 ኮሜንት ላይ ማስፈር ትችላላችሁ። እንዲሁም የቴሌግራም ቻናል አለን፣ ጆይን በማድረግ እዛ ላይ መቀላቀል ትችላላችሁ። ዛሬ የምነጋገርበት ቶፒክ ወንድምና አህቶች ወሃቢያዎች አደገኞች የሚል ይሆናል። እንግዲህ ይህን ቶፒክ የመረጥኩበት ዋነኛ ምክንያት ሁሌም ቢሆን ሐቅን የሚናገር ሰው ሰዎች ዘንድ ይጠላል፣ ሰዎች ዘንድ እንደ አደገኛ፣ ሂክማ እንደሌለው ሰው፣ የስነ ምግባር ብክለት እንዳለበት ሰው ይነገራል፣ ይወራል። ነገር ግን እውነቱ ያ ነው የጫት ዶክተር የሆነ ግለሰብ ምን እንደሚለን እንስማው። ዳይ ወደ ቪዲዮ። ወሃቢያ የሚባለው በጣም መጥፎና አደገኛ ብዙ ይህን ወሃቢ የተባለው እምነት እጅግ በጣም አደገኛና መጥፎ ነው አለ። ለምንድን ነው መጥፎ ያለው? እስቲ እንስማው። ተረት ተረቱ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ ነውና ብዙ ሙስሊሞችን የጨፈጨፈ ለሞት የዳረገ አስተሳሰብ ነው አለ። አላሁ ሙስታ እንግዲህ በእነሱ ሚዛን ስንመዝብ ምንድነው? እነዚህ ዋሃቢ የሚባሉት ግለሰቦች ምንድነው? ቁርአንና ሐዲስ በሰለፎች አረዳድ እንረዳ። ለምሳሌ አላህ ከአርሽ በላይ ነው አይደለም? አላህ ከአርሽ በላይ መሆኑ የተናገሩት እነማናቸው? ቀደም ሲል የነበሩ ብርቅዬ የሚባሉ ሰለፎች ወይም ደግሞ ሰሃቦች፣ መልክተኛ ዐለይሂ ሰላቱ ወሰላም ባስተማሩት መልኩ እንዲህ ነው በዚህ ገባ በዚህ ወጣ ሳይሉ እንደመጣ ነገራቶችን ተቀብለዋል። ስለዚህ ይህን ነገር የተቀበሉ ሰሃቦችን መንገደን ከተል የሚሉ ወሃብያ ናቸው። በአህባሾች አስተሳሰብ ማለት ነውና እነዚህ ሰዎች መጥፎ አስተሳሰብ አስተምሮታላቸው ይላሉ። አላሁ ሱብሓነሁ ተዓላ በቁርአን ስለራሱ ራሱ የገለጻቸው ነገራቶች እንዲህ ሳንል፣ በዚህ ገባ ሳንል ውጥቅ ሳንል ነው ሁኔታውን እንዲህ ነው ሳንል ስላጸደቅን ምን ይባላል? በጣም አደገኛ ሙስሊሞችን እየገደለ እየጨፈጨፈ አለ። እንግዲህ እነሱ ውስጥ ጨፋ ይደረገ ይጨፈጨፈ አስተሳሰብ ነውና ይሄ መወገዝ አለበት በማለት ሼክ አብዱላህ በቁርጥ የሚያስጠነቅቁ የሚናገሩ ኪታቦችንም በዚህ ዙሪያ የጻፉ በፊት የነበሩ ኪታቦችንም አውልተው አውጥተው ለሰዎች እንዲዳረስ ያደረጉና ሰዎች እንዲጠነቀቁ ያደረጉ ሰው ስለሆኑ የዚህ አስተሳሰብ አራማጆች ይህንን የሼክ አብዱላህን ስራ ልክ ሌባ ፖሊስን እንደሚጠላው እንደሚባለው አሳዳጃችን ናቸውና ምን አርገን ስማቸውን ገጽታቸውን እናጠልሸው የሚልን ዓላማ ይዘው ነው ሼክ አብዱላህን ምስላቸውን ገጽታቸውን ያጠለሹት። በነገራችን ላይ ጃምቦ የሚንጣጣ ሰው ከሽርክ ማስጠንቀቅ ይችላል እንዴ? የሆነ ጽንፍ ውስጥ ያለ ሰው እንዲህ ነው ብሎ ኦሬዲ እኮ ምን ሆነዋል? አቅሉ ዳሜጅ ሆነዋል። ስለዚህ አቅሉ ዳሜጅ የሆነ ሰው እንዴት ነው ሊያስጠናቀቅ የሚችለው? አብዱላህ አልሃረሪ ማለት ነው ሲፈልግ ሴት ልጅ ሂጃብ ለብሳ ብቻ በሱሪ መፈንዳት ትችላለች ይላል እኔ አይደለኝ ያልኩት ይኸው እንትኖቹ ምንጮቹ አስቀምጥላቸዋለሁ የኪታቦቹን ምንጭ ማለት እንዲህ በጣም በርካታ ነገራቶች ቁማር መጫወት ይቻላል ይላል ቢላህ አለይኩም ቁማር ሙስሊም ካልሆነ ድረስ ይቻላል ይላል ከሙስሊም ውጪ ሌሎች ማጭበርበር ይቻላል ይላል ማን አብድላ አልሐረር እኔ አይደለሁ ኪታቦችን ከፍተን ማሳየት እንችላለን ባይዘው ኦ እናንተ ያሳተማችሁት ነው ብሎ እንዳትሉ የራሳችሁ ኪታብ በተለይ አዲስ እተም ከፈለጋችሁ በፊት የነበሩ ኪታቦችን ማሳየት ይቻላል እና እነዚህ ኪታቦች ስላለው ስላላው ስብሃነ ወተዓላ አስማ ወሲፋት ስለሱ መገለጫ ባህር የመጡ ቁርአናዊ ሀዲሳቶች ማስተባበል ትግል ሙስሊሞችን የሱኒ ሰው ሱኒዎችን የጨፈጨፈው በታሪክ ማን እንደሆነ ይታወቃል። በታሪክ ማለት ነው ሐዋሪጆች። ለምሳሌ የሱና ሰዎችን በመጨፍጨፍ ቁጥር አንድ ናቸው፣ ሺያዎች ከዛ ቀጥለው ደግሞ ሱፍያዎች ነው። ባይዘዊ የሱፍያዎች ባክግራውንድ ብትመለከቱ የተለያዩ ሱልጣኔት የሚባሉ ሱኒዎችን በመግደል የሚታወቁ ነው። ይህን ሀቅ እየመረራችሁ ዋጡት። ምናልባት ኦቶማን ኢምፓየር ይባላል አይደል? ባክግራውንዱ ስትመለከቱ የሆነ ጥሩ ነገር አለው፣ ነገር ግን ሱኒዎችን አልገደሉም። ይሄ በግልጽ የሚታወቅ ነገር ነው። ባይዘዊ ሂስትሪ ያስቀመጠው እውነታ ነው። አላነበብንም ከሆነ አንብቡ። መጽሐፍ ገዝታችሁ አንብቡ። ኢቭን መዋጮ እንሰበስባለን መጽሐፍ የምትገዙበትን ማለት ነው። ዝም ብሎ እንባከረዩ ማለት ሳይሆን ባክግራውንድ ሂስቶሪ ማንበብ ስለሆነ ነገር ለማወቅ የግድ ይላል እንጂ ዝም ብሎ ማንም ተነስቶ እኮ ማብራት ይችላል። እኔ ይህን ነገር ማቀው ጥምቀት ላይ ታቦቱ ከተሸኘ በኋላ ከኋላ የተለያዩ ሰዎች አይ ቲንክ ራያ ነው የሚባሉት ራያዎች ማለት ነው። እንዴ ያደርጋሉ ዱላ ይዞና ይላሉ። ከዛስ ራበል አንተ ራበል ልኝ ምናምን ይላሉ። ዛሬስ የሶና አበባ ይላሉ። እንመልከት የዲማ አበባ ሰላም አለይኩም ይህን ነገር የት ቀን ነው ወልድያ ላይ ነው እንዲህ እየተፈጸመ ያለው ስታዩዋቸው ጺማቸው ማሻለን አሁን የኔ ጺም ነው ባላ ጺማቸው እንደምታዩት የሱና ሰው ይመስላሉ ጀለባ ያደረጉ ከዛ ዱላ የዲና አበባ የዲና አበባ ያበባል ገና ምን ነው የሚያበባው እንዴ በሽርክ እንዲህ ዓይነት ባድን ነገር ከክርስቲያኖች ከተለያየ ቤተ እምነቶች እየኮረጃችሁ ሙስሊሞች እንደሚያደርጉት እያደረጋችሁ ነው። መልእክተኛው አለይሂ ሰላቱ ወሰለም ከህዝቦች ወይም ከነነሱ የተመሳሰለ ከነሱ ነው ብለዋል። ይህ የመልእክተኛው አለይሂ ሰላቱ ወሰለም ትዛዝ ነው። የካፊሮችን ሱና ስንዝር በስንዝር ክንድ በክንድ ትከተላላችሁ ብለው ነበር መልእክተኛው አለይሂ ሰላቱ ወሰለም። ያ ትንቢት እየተፈጸመ ያለው በዚህ በሃያ አንደኛው ሴንቸሪ ላይ ነው። በዚህ ትውልድ ላይ ነው። ይሄ በፍጹም ደስታ ሊሆን አይችልም። የደስታ አገላለጽ ሊሆን አይችልም። በዒድ ቀን ማይክሮፎን ይዞ ሳንቃው እስከሚተረተር እስከሚሰነጠቅ ድረስ የዲን አበባ እያለ ነው። ዲኑን ማለት ነው። ያቆሻሽ ከው ነው። ወንድም ነው። እኛ አባቶች ማለት ነው ባለማወቅ ይህን ነገር ሲያደርጉ ነው። እንዲህ መደረግ የለበትም ትላለህ። ይህን ነገር ተደርጎ ሶሻል ሚዲያ ላይ ወጥቶ ከዛ በኋላ እስልምና ለሌሎች ዘንድ ሌላ ገጽታ ሌላ ኢሜጅ እንዲኖረው የሚያደርጉ ሰዎችን ነ ይህን ነገር ትክክል አይደለም። በፍጹም ይህን መደረግ የለበትም። ላይቭ ላይ ወጥተው ቂማ እያሉ ሀሚስ እያሉ ምናምን ነገር ይቅማሉ። ሴትና ወንድ አንድ ላይ ሆነው ይህን ነገር መደረግ የለበትም በፍጹም ተብሎ አንድ ወንድም ሲቃወም ነ ሂክማ የለህም ይባላል። ስለ ሂክማ ትልልቅ ዑላማዎች ትልልቅ ዓሊሞች በሙብተዲዎች አንተ አህያ ብለው ምላሽ ይሰጡ ነበር። ገረማቸው አደነገጣቸው። አደንግጦ መልእክተኛው አለይ ሰላቱ ወሰላም አንድ ሰሃባቸው የሆነ ነገር ሲያደርግ አይተውት ማለት ነው። ምን ብለውታል? አንተ የጃህልያ ባህሪ አለብህ፣ የማህይማን ወይም ሰለምት ነበር፣ የማህይማንን ባህሪ አልለቀቀህም፣ ያ ማንነትን አልለቀቀህም እስካሁን ታንጸባርቀዋለህ ብለውታል። መልእክተኛው አለይሂ ሰላቱ ወሰላም የሂክማ ባለቤት የሆኑት መልእክተኛው አለይሂ ሰላቱ ወሰላም ፊራውንን ስለስ ባለ አንደበት ሙሳን አናግር ያለው ጌታችን አላሁ ሱብሃነሁ ታላ ከሀዲዎች ደንቆሮ ብለዋቸዋል። አላሁ ሱብሃነሁ ታላ ነው ይህን ያለው። ምክንያቱም መስመያ ስለሌላቸው ለስለስ ባለ አንድ አበት ፊራውንን አናግር ያለው አላህ ሱብሃነሁ ወተዓላ እነዚህ እነዚህ ሰዎች ሰው ብታስ ለመልክተኛው ብታስጠነቅቅም ባታስጠነቅቅም እነዚህ ምንም ቫሊዩምነት የለውም ምንም አይነት ጥቅም የለውም ይላቸዋል። ምክንያቱም ደንቆሮ ስለሆኑ እውሮች ስለሆኑ ቁርአን ላይ የተቀመጠ ነገር ነው። በራዘ ዛሬ እኮ ይህን የተናገረ የለውም። ነገር ግን በሂክማስም ማለት ነው እራሱ የወሰጥ ያሰው አድርጎ ተቆርቋሪ ተቆርቋሪ ለመምሰል ጥረት ያደርጋል። ናም ልስላሴ ስነምግባር በሁሉም በሁሉ የህይወት ዘርፋችን አስፈላጊ ነው። ነገር ግን ሂክማ ወሰጥያ ማለት ሰዎችን ባሉበት ሚዛን ማስቀመጥ ነው እንጂ ነገራቶችን እየደባበሱ ማለፍ ማለት አይደለም። ለማንኛውም ሀዛ ወቢላሂ ተውፊቅ ወሰለላ ነቢና ሙሐመድ ወዓላ አሊሂ ወሰሐቢሂ ወሰለም። ወሰላሙ አለይኩም።